ወይባ ንጉሠ ስብሐት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራንና ክቡራት የአክሱም ጽዮን ሚዲያ ተከታታዮች በአገር ውስጥም በውጭ ዓለም ሆናችሁ የምትከታተሉ ወገኖቻችን በእግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምንሰነበታችሁ፣ እንደምንቆያችሁ አሜን ለኦለ ባህሬ ንጹሐ ባህሬ አምላከ ቅዱሳን አምላካችን መድኃኒታችን ኢየሱስ ክርስቶስ ይክበር ይመስገን። የወላዲት አምላክ የድንግል ማርያም ልጇና ፍቅሯም በልቡናችን ያሳድርብን። በመጀመሪያ እንኳን የጾሙ ስምንተኛ ሳምንት በዓለ ሆሣዕና በሰላምና በጤና አደረሰን አደረሳችሁ። ሆሣዕና ማለት መድኃኒት፣ ሆሣዕና ማለት እባክ አሁን አድን፣ ሆሣዕና ማለት አትለፈን አድነን፣ ሆሣዕና ማለት የክብር ንጉሥ ነውና፣ ሆሣዕና እግዚአብሔር አምላክ በዝማሬም በቅዳሴም በምስጋናም በልዩ ልዩ በምንችለው እግዚአብሔር ደስተኞች ሆነን የምናመሰግንበት የምስጋና ዕለት ነው። አይደለም ታላላቆች፣ አይደለም ሊቃውንት፣ አይደለም እናቶች እናቶች ሕፃናትንም ጭምር ያመሰገኑበት ዕለት ስለሆነ ስለዚህ ዕለት የምስጋና ዕለት ነው። እኛ የምናመሰግንበት አመስጋኙና ተመስጋኙ የተገናኙበት ሕመምተኞችና ባለመድኃኒቱ የተገናኙበት መድኃኒት ሆኖ የመጣ ክርስቶስና መድኃኒት ይፈልጉ የነበሩ የሰው ልጆች የአዳም ልጆች የተገናኙበት መድኃኒት ፈላጊዎች መድኃኒት አገኘን መድኃኒት መጣልን ብለው ሆሣዕና በአርያም ሆሣዕና በአርያም ሆሣዕና በአርያም ሆሣዕና ለወልደ ዳዊት እያሉ ለጌትነትህ ክብር ምስጋና ይገባሃል፣ ፈጣሪያችን አምላካችን ነህና፣ አሁን አድነን አትለፈን፣ እመዳን እንፈልጋለን ብለው በምስጋና ይገለጡበት ዕለት ነው። ስለዚህ ይህ ዕለት በእውነት ለክርስቲያኖች ልዩ ዕለት ነው። መጀመሪያ መግቢያ ላይ እንደጠቀስኩት መዝሙረ ዳዊት መዝሙር 23 ቁጥር 9 ላይ ያለው ኃይለ ቃል እንዲህ ይላል፣ ወይባእ ንጉሥ ስብሐት የክብር ንጉሥ ይግባ ይላል። የክብር ንጉሥ የተባለው ማን ነው? የክብር ንጉሥስ ወዴት ነው የሚገባ? የክብር ንጉሥ ይግባ እያለን ያለስ ማን ነው ብለን ስንመለከት አስቀድሞ ልበ አምላክ ቅዱስ ዳዊት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከድንግል ማርያም በአጭር ቁመት በጠባብ ደረት ተወስኖ ሳይወለድ ወደዚህ ምድር ገና ሳይገለጥ በትንቢቱ ልበ አምላክ ቅዱስ ዳዊት ያስቀመጠልን በትንቢቱ የተነገረው የተነገረ ቃል ነው። ታዲያ ልብ አምላክ ቅዱስ ዳዊት ምን ይላል? አርህው ውሃተ መኳንንቶች ደጁን ክፈቱ፣ የሚባልበት ነው። መኳንንት ደጆች ደጁን ክፈቱ። በቂም የተዘጋ በር፣ በጥላቻ የተዘጋ የልብ በር፣ በቂም የተዘጋ የልብ በር፣ በኃጢአት የተዘጋ የልብ በር በክፋት የተዘጋ የልብ በር በገንዘብ ወዳድነት የተዘጋ በአለማመን የተዘጋ የልብ በር ይከፈት። ያ የንጉሥ የነገሥታት ንጉሥ የአማልክት አምላክ ነገሥታትን የሚሾም የሚሾም እንጂ የማይሾሙት የሚገዛ እንጂ የማይገዛ የሚፈጥር እንጂ የሚፈጠር አምላክ መጥተዋልና ስለዚህ ይመጣልና መኳንንት ደጆችን ክፈቱ፣ ደጆቻችሁንም ክፈቱ ነው የሚለውና በእውነት እግዚአብሔር አምላክ ወደ ቤታችን ሲገባ ወደ ህይወታችን ሲገባ የምህረት በእግዚአብሔር ቤት የምህረት ደጅ ነው፣ የሰላም ደጅ ነው፣ የክብር ደጅ ነው፣ የበረከት ደጅ ነው፣ የፍቅር ደጅ ነው የበረከት ደጅ ነው፣ የእግዚአብሔር ደጅ። ስለዚህ ሁላችን የክብር ንጉሥ ይግባ ነው የሚለውና ሁላችሁ በሀገር ውስጥም በውጭ መሆናችሁ ካህናት በንጽህና በቅድስና በማገልገል እግዚአብሔር በልባቸው ውስጥ እንዲገባ ልባቸው ለእግዚአብሔር ክፍት ማድረግ አለባቸው። ምእመናንም ዕጣን፣ ጠዋፍ፣ ዘቢብ፣ አስራት፣ በኩራት ይዘው በመምጣት ከሚያመሰግኑት ጋር አብረው በማመስገን ከሚዘምሩ ጋር አብረው በመዘመር አስራታቸውና በኩራታቸው ይዘው ንስሐ ገብተው ጾመው ጸልየው መጀመሪያ የእግዚአብሔር በር የእግዚአብሔር ቤተ መቅደስ ከመከፈቱ በፊት ልባቸው ለእግዚአብሔር ከቤታቸው ጀምሮ ክፍት አድርገው መምጣት ያስፈልጋል። በልቤ ጌታ ሆይ አንተ ንገስበት፣ አንተ ክበርበት፣ አንተ ግባበት ብለን ሁላችን ልባችን ለእግዚአብሔር እግዚአብሔር ክፍት እናድርገው። ወገኖቻችን ክፍት ልናደርገው ይገባል። ልበ አምላክ ቅዱስ ዳዊት ይህን ነው እያለን ያለ መኳንንት ሆይ ደጆቻችሁን ክፈቱ። አው እናንተ መኳንንት ነን የምትሉ እናንተ ነገስታት ነን የምትሉ መኳንንት ነን የምትሉ ልባችሁን ደጆችን ክፈቱ። ከእናንተ በላይ ስልጣን ያለው መጥተዋል እና ደጆቻችሁን ክፈቱ። በቅን ፍረዱ። ደጆቻችሁ ክፍት የትህትና በር ይከፈት። የበረከት በር ይከፈት ዝቅ ብላችሁ አገልግሉት ንጉሳችሁ መጥተዋል፣ ብሎ ልበ አምላክ ቅዱስ ዳዊት አስቀድሞ የተናገረው ነው እና መኳንንቶች በሮችን ይከፈቱ ነው የሚለው። በሮችን ይከፈቱ፣ የሰላም በር ይከፈት። ሁላችን የሰላም በር መክፈት ያስፈልጋል። የሰላም በር፣ የመተሳሰብ በር፣ የጸሎት በር፣ የጾም በር፣ የአስራት በኩራት በር፣ የመተዛዘን በር፣ የመተሳሰብ በር መከፈት ያስፈልጋል። የጭካኔ በር በጭካኔ በክፋት በተንኮል ስንኖር በር ይዘጋል። የምህረት በር ይዘጋና የጭካኔ በር ይከፈታል ማለት ነው። ስለዚህ የጭካኔ በር መዘጋት አለበት። የርኅራኄ በር፣ የትህትና በር፣ የጾምና የጸሎት በር፣ የመልካምነት በር እግዚአብሔር የሚወደውን በር መከፈት አለብን። ልባችን ለእግዚአብሔር ክፍት መሆን አለበት። ለሰይጣን ዝግ መሆን አለበት። ለእግዚአብሔር ግን ክፍት መሆን አለበት። መኳንንቶች በሮችን ይከፈቱ፣ የዘለዓለም ደጆች ይከፈቱ ካለ በኋላ ወይባ ንጉሰ ስባት የክብር ንጉሥ ይግባ አዎ የክብር ንጉሥ ይግባ። ለዚህ ነው በማቴዎስ ወንጌል ምዕራፍ 21 ከቁጥር አንድ ጀምሮ ስለ ሆሳአይና ወንጌሉ ይተርክልናል ማለት ነው በአራት እንግዲያ የሆሳይና ዕለት የአራት ወንጌላውያን በአራት አቅጣጫ ከቤተ መቅደስ ጀምሮ ዑደት ይደረጋል። ቤተ መቅደስ ከዛ ደግሞ ከምዕራብ፣ ደቡብ፣ ሰሜን ምስራቅ ሰሜን ይዞራል። ቤተ ክርስቲያኑ እንግዲህ አይን ሲዞር ሆሣዕና በአርያም ሆሣዕና በአርያም ሆሣዕና በአርያ እባክህ አሁን አድን ሆሣዕና መድኃኒትን እያሉ ካህናት ሊያቆናትም ሊቃውንቱም ጳጳሳቱም ኤጲስቆጶሳትም ቀሳውስቱም ሊያቆናቱም ምእመናንም ሰንበት ትምህርት ቤትም ሁሉ ወጣቱ ህፃናቱም ሁሉ ሆሣዕና ሆሣዕና ሆሣዕና በአርያም እየተባለ የሚመሰገንበት እለት ነው ማለት ነው። በዚህ እለት በሆሣዕና እለት አራት ወንጌላውያን በአራት አቅጣጫ ይነበባል። ስለ ሆሣዕና ይመሰክራሉ። ስለ ሆሣዕና አንድ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ስለ ሆሣዕና ብቻ ነው የሚገልጹት ማለት ነውና ሆሳዕና የሚለው ሆሳዕና የሚለው መድኃኒት ማለት ነው። ሆሣዕና ማለት እባክህ አትለፈይ ማለት ነው። ሆሣዕና ማለት እባክህ አሁን አድን ማለት ነው። ሆሣዕና ማለት መድኃኒት ነህ አድነን ማለት ነው። ሆሣዕና ማለት ለመድኒ የሚፈልጉ አሉ። መድኃኒቱ ሲመጣ ደግሞ የተዘጋጁ ናቸው። እነዚህ እያመሰገኑ ያሉ ታዲያ ይህን ከተማ ሁሉ ወጥቶ ኢየሱስ ክርስቶስ በሚመሰገንበት ወደ ቤተ ፋጌ በሚመጣበት ሲመሰገን የአይሁድ አለቆች፣ የካይናት አለቆች ግን ተቆጥተው ነበረ ይላል። እነዚህ ህፃናት ለምንድን ነው የሚንጫጩ? ለምን ይንጫጫሉ? ለምን ዝም እንዲሉ አትነግራቸውም? ብለው ተናደው ክርስቶስ ሆሣዕና በአርያም ሆሣዕና በአርያም እባክህ አሁን አድነን መድኃኒት ነህ ብለው ስለመሰከሩ ለምን ሕፃናት ዝም እንዲሉ አትቆጣቸውም? አሉት ይላል ወንጌሉ። ለምን ሕፃናት ዝም እንዲሉ አትቆጣቸውም? እምአፈ ደቂቁ ሕፃናት አስተዳለው ከስብሃት በእንተ ጸላኢ ከመትንስቶ ለጸላኢ እንዳለው ልበ አምላክ ቅዱስ ዳዊት ከሕፃናትና ከሚጠቡት አፍ ምስጋናን ለራስህ አዘጋጅህ ተብሎ የተጻፈውን እንደሚል መጽሐፉ አላነበባችሁምን? ብሎ ወቀሳቸው። ሕፃናት እንዲያመሰግኑት ፈቀደላቸው። በሕፃናት ተመሰገነ። አርአየ ትሕትናሁ ከመገብር እንደ ባሪያ እንደ አገልጋይ ዝቅ ብሎ እየተዋረደችውን የወደቀችውን፣ የተዋረደችውን አህያዋ ላይ ተቀምጦባት አህያችሁ ላይ ተቀምጦባቸው ቤተ መቅደሱ በደብረ ዘይት ቤተ መቅደሱ ሶስት ጊዜ ቤተ መቅደሱ እንደዞረው ዑደት እንዳደረገ ይነግረናል ማለት ነው። ስለዚህ በመጀመሪያ አህያዋን የታሰረችው አህያዋን ሁለት ሐዋርያት እንደላከ ፈታችሁ አምጡልኝ እንዳላቸው ይነግረናል ወንጌል ማለት ነው። ፈታችሁ አምጡልኝ የማቴዎስ ወንጌል ምዕራፍ ሀያ አንድ ከቁጥር ሁለት ጀምሮ ያለው ሁለት ሐዋርያት እንደላከ ወደ አንዲት መንደር ያቺ መንደር ደግሞ በቤተፋጌ ያለች መንደር ቤተፋጌ ናት። በዛ የታሰረችው አያዋ ፈተው እንዲያመጡለት ፈተው የታሰሩ አያዎቹ መፈተው እንዲያመጡለት ነገራቸው። ለምን ለምንድነው ቢሏችሁ ቢጠይቋችሁ ኳ ለጌታ ያስፈልጉታል በሉ እንዳላቸው ከዛ ደግሞ ያመጡለት ፈተው፣ ደግሞ ነጠላቸውን ያነጠፉለት። አህያይቱ እና የአህያዋንትኑ ውርንጭ ለዋ ላይ ነጠላቸው አነጠፉለት። እንግዲህ ሐዋርያትም ነጠላቸው አንጥፈውለታል። ሁለት ላይ ተቀመጠባቸው። በተአምራቱ በሁለት ሁለት ላይ ተቀመጠባቸው ለምን ሲባል ኢየሱስ ክርስቶስ እንዴት አንድ አይደለም እንዴት ሁለቱ ላይ ሊቀመጥ ቻለ ብለው ለሚያስቡ ሰዎች እግዚአብሔር በምድርም አለ በሰማይም አለ። ኢየሱስ ክርስቶስ በምድርም አለ በሰማይም አለ። ስለዚህ በሁለት ሰማይና ምድር የፈጠረ በምድርም በሰማይም የሚገኝ አምላክ በሁለት አህያ ላይ መቀመጥ ለሱ ብርቅ አይደለም፣ ወይም ደግሞ ትልቅ ተአምራት አይደለምና በሁለት ላይ ተቀመጠባቸው ይላል። ከታዲያ ከኋላም እየተከተሉ ከፊት ለፊትም እየቀደሙ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም፣ ለአንተ ክብር ይገባል፣ ለጌትነት ምስጋና ይገባል፣ ንጉሥ ነ ክቡርነ ነ አምላካችን ነ ፈጣሪያችን ነ እያሉ እየሰገዱለት፣ ነጠላቸው የሚያነጥፉም አሉ፣ ዘንባባ ቆርጠው የሚያነጥፉም አሉ፣ የወይራ ቅጠል ቆርጠው የሚያነጥፉም አሉ። ይህን ምንድን ነው? ይህ ዕለት የትህትና ነው። ይህ ዕለት የትህትና ነውና ካህናቱ ለምንድን ነው የታሰሩትን አህዮች ላይ የታሰረችውን አህያይቱ ላይ ፈታቸው አምጡልኝ ያላቸው? እስራኤላውያን በኃጢአት ታስረው ነበረ። ኃጢአት በኃጢአት ስር መኖር እስራት ነው። ከእግዚአብሔር ተለያይተው አዳም ከአደ ከእግዚአብሔር ተለያይተው የዲያብሎስ አገልጋይ ሆኖ በኃጢአት እስራት፣ በባርነት እስራት፣ በስደት እስራት ነበረና ስለዚህ ካህናት የማሰርም የመፍታትም ሥልጣን እንዳላቸው ሲነግረን ሁለቱ ከሐዋርያት ሁለት ካህናት ላከ። በሁለት በሁለት ወይም በሰውስት ነገር ይጸናል አይደለም የሚለው ወንጌሉ፣ በሁለት ወይም በሰውስት ነገር ይጸናል እንደሚለው ሐዋርያት ሁለት ተልዕኮ አላቸው። የሰሙትንም ይናገራሉ፣ ያዩትንም ደግሞ ይመሰክራሉ። ስለዚህ የሰሙትንም የሰሙትንም ይናገራሉ፣ ያዩት ደግሞ ይመሰክራሉ። እውነተኛ ምስክራቸው ደግሞ ማነው? ኢየሱስ ክርስቶስ ሁለት ሁለት አድርጎ ላካቸው ይላል። ሐዋርያት ለትምህርትም ለማስተማር ሲያስተምሩ ሁለት ሁለት አድርጎ ላካቸውና ሶስተኛ ሆኖ ደግሞ የሚያጸናላቸው የሚባርክላቸው፣ ጉባኤያቸው፣ ትምህርታቸው ሁሉ የሚባርክላቸው ደግሞ ሶስተኛ ሆኖ ራሱ ነበረ ይላል። ራሱ ነበረ የሚባርክላቸውና ሁለትን ላካቸው። ስለዚህ ሁለቱን ላካቸው በሁለት ወይም በአንድ በሁለት ወይም በሶስት ነገር ወይም ደግሞ ምስክር ይጸናል እንደሚባለው ሁለቱን ላካቸው። ፈታቸው አምጡልኝ አላቸው። ለዚህ ነው አሁን ካህናት በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት ደግሞ በሰማይ የተፈታ ይሆናል ብሎ ስልጣነ ክህነት ስልጣነ ክህነት የማሰርም የመፍታትም ሰጣቸው ማለት ነው። ሌላ ደግሞ ናአምን ክሊእተ ልድታተ በሁለት ሁለት አድርጎ ላካቸው ይላል። ሁለተኛ ኢየሱስ ክርስቶስ ቅድመ ዓለም ከአብ እንደተወለደ ያለ እናት ከአብ እንደተዋለደ የአብ የባሕርይ ልጅ እንደሆነ ድኅረ ዓለም ደግሞ ያለ አባት ከእናታችን ከቅዱስ ድንግል ማርያም እንደተወለደ ሲያመላክት ነው። ሁለተኛ ደግሞ የኦሪትና የሐዲስ ኪዳን ባለቤት መሆኑን ሲያመላክት ሁሎት አድርጎ ላካቸው። ስለዚህ ሁል ጊዜ ካህናት የማሰርም የመፍታትም ስልጣን ሰጣቸው ማለት ነው። አስራ ሂዱ እሰሯት፣ ሂዱ እሰሯቸው ሳይሆን ሂድ ፍቷቸው ነው የሚለውና በኃጢአት እስራት ያሉ ምእመናን በኃጢአት የታሰሩ በኃጢአት ላይ እየወደቁ ካህናት እያጽናኑ የክርስቶስን ትምህርት እያስተማሩ የክርስቶስ ደቀ መዛሙርት እንዲያደርጓቸው ንስሓ እየሰጡ ወደ ቅዱስ ሥጋውና ወደ ክቡር ደግሞ እንዲቀርቡ የሚያደርጓቸው ካህናት ናቸው፣ ለምእመናን ማለት ነው። የምእመናን እረኞች ናቸው ካህናት ለምን ሲባል ስልጣነ ክህነት ሰጥቷቸዋል። ዘአሰርክሙ በምድር ይኩን እሱረ በሰማያት። በምድር ያሰራችሁት በሰማይ እየታሰረ ይሆናል። በምድር የፈታችሁት ደግሞ በሰማይ የተፈታ ይሆናል ነው የሚለውና ፈተው አመጡለትና በላያቸው ላይ ደግሞ ተቀመጠባቸው። እግዚአብሔር ይፍታችሁ ሲሉ ለምዕመናን ካህናት እግዚአብሔር ደግሞ በውስጣቸው ያድራል። ይፍቱኝ ብለው በእውነት ይደረግልናል ብለው ይፍቱኝ ሲሉ እግዚአብሔር ይፍታችሁ ነው የሚሉት ካህናት ማለት ነው እኛ እንፍታችሁ አይሉም። ስልጣኑ የእግዚአብሔር ስለሆነ እግዚአብሔር ይፍታችሁ ነው የሚሉት ማለት ነው። ስለዚህ ይህን ዕለት የምስጋና የክብር ዕለት ነው ማለት ነው። ሆሣዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው። ሆሣዕና በአርያም እያሉ ይጮሁ ነበር ነው የሚለው እያሉ ይጮሁ ነበር። ሆሣዕና ማን ነው ብለው ይህ ማን ነው ወደዚህ የመጣ ማን ነው ብለውም ጠይቀዋል። የካህናት አለቆች ጠይቀዋል። ይህን ማን ነው? ይህን እየተዘመረለት ያለው ሆሣዕና በአርያም እየተባለለት ያለው ህዝቡም ሁሉ ወጥተው እየተከተለው ያለ ከፊትም ከኋላው እየተከተለው ያለ፣ ከተማ ሁሉ በምስጋና የተናወጠው የተናቀ ከተማው እስኪነቀነቅ ድረስ እየተመሰገነ ያለው ማን ነው ብለው ጠየቁ። መኑ ውእቱ ዝንቱ፣ መኑ ውእቱ ዝንቱ ይህ ማን ነው ብለው ጠየቁት። በማቴዎስ ወንጌል ምዕራፍ 21 ቁጥር 10 ላይ ምን ይላል? ይህ ማን ነው? ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብለው ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አለ። ይህንማ ነብይ ነው ኢየሱስ ነው ብለው መሰከሩ። ኢየሱስ ነው ብለው መሰከሩ። እንደ ነብዩም ይቆጥሩት ነበርና ይህንማ ኢየሱስ ነው ብለው መሰከሩ። ማን ነው ብለው ጠየቁ። የአይሁድ አለቆች ማን ነው ይህን የሚመሰገነው? ለምንድ ነው ይህን? ቅናት ነው። ለምን እኛ አልተመሰገንም? ለምን እኛ ምስጋናው እኛ አልደረሰንም? ለምንድ ነው እኛ ብዙ ቆይተናል፣ ከ ለምንድ ነው እኛ ሳንመሰገን? አንድ ለአንድ ሰው የን ያክል ምስጋና? ብለው ተቆጡ። ይህማ የናዘሬቱ ኢየሱስ ነብዩ ተብሎ ይታሰብ ነበርና ነቢዩ ኢየሱስ ነው ብለው መለሱላቸው። አዎ ኢየሱስ ነው። ኢየሱስ ማለት ደግሞ መድኃኒት ነው። ለዚህ ነው ሆሳይና በአርያም፣ ሆሳይና በአርያም። ሆሳይና ማለት መድኃኒት ማለት ነው። እንግዲህ ያስቡ፣ ሕመምተኞችና በኃጢአት ታመው በስደት ታመው ከእግዚአብሔር ክብር ርቀው በሐሳርና በውርደት የነበረ ሕዝብ ሁሉ በጨለማ ዓለም የነበረ ሁሉ ብርሃን ሲመጣለት እንዴት ያመሰግን። መድኃኒት ሲመጣለት የታመመው ህዝብ እንዴት ደስ አይለውም። መድኃኒት ነው። ኢየሱስ ማለት መድኃኒት ነው። ለዚህ ነው እግዚእነ ወአምላክነ። እግዚእነ ስንል ፈጣሪያችን ማለት ነው። እግዚእነ ወአምላክነ አምላክነ ስንል አምላካችን ፈጣሪያችንም አምላካችንም ነው ማለት ነው። እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ፣ መድኃኒታችን ደግሞ ኢየሱስ ክርስቶስ ነው። ፈጣሪያችንም አምላካችንም መድኃኒታችንም ነው። ለዚህ ነው ሁል ጊዜ እግዚእነ ወአምላክነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር የምንጠራው ፈጣሪያችንም አምላካችንም መድኃኒታችንም ስለሆነ ማለት ነው። ብዙዎች የተፈወሱበት ብዙዎች የዳኑበት ዓለም የዳነበት ሁላችን የዳንበት የክብር ንጉሥ የተገለጠበት በምስጋና የተገለበት መለኮቱ የገለጠበት ለሕፃናት ተአምራትን ያሳየበት በሕፃናት አንደበት የተመሰገነበት። ሕፃናት ባያመሰግኑ እንኳ ድንጋዮች ያመሰግኑኛል። ሕፃናት ለምን አመሰግናችሁ ብላችሁ አትቆጡ ያለ፣ ለምን አመሰግኑ ብላችሁ አትቆጡ። ፍጥረታት ሁሉ የሚያመሰግነው እኛ ባናመሰግነው፣ ሕፃናት ባያመሰግኑት፣ ድንጋዮች ባያመሰግኑት፣ የሰው ፍጥረታት ሁሉ ባያመሰግኑት እንኳ ምስግናው የተመሰገነ በባህሪው የተመሰገነ አምላክ ነውና ማለት የሚጎድልበት ነገር የለም። ብናመሰግን ምን ተጠቃሚዎች እኛነን መድኃኒቱ ጋር ብንጠጋ ታካሚዎች የምንድ ነው እኛነን ስለዚህ ሁላችን በእውነት ለዚች ሰዓት የምስጋና የመዝሙር ሁላችን በማህልየቱ በቅዳሴው በዑደቱ በምስጋናው በመዝሙሩ በወንጌሉ እግዚአብሔር አምላካችን ስናመሰግነው ትልቅ ክብር እድል ነው እና በእውነት አብይ ጾም ስምንተኛ ሳምንት መድረሳችን በእውነት እንደ ኃጢአታችንና እንደ በደላችን ክፋት ሳይመለከት ቸር ነውና እንደ ቸርነቱ ማህሪ ነውና እንደ ምሕረቱ ማህሪ ስለሆነ ነው ለዚህ ያደረሰንና። ታዲያ ይህን የክብር ንጉሥ የክብር አምላካችን ያልተመሰገነ ማን ሊመሰገን ነው? ስለዚህ ይህን እለት የምስጋና እለት ነው ማለት ነው። ይህ እለት የምስጋና እለት ናት። የአራት ወንጌላውያን የሚነበብ የአራት ወንጌላውያን የሚነበብበት ነውና እንግዲህ ሰሙነ ሕማማት ደግሞ በጾምና በጸሎት ተወስነን ዝቅ ብለን በመስገድ ኪርያ ላይሶን እያልን የምንሰግድበት ሰላምታችን ደግሞ በእጅ መጨባበጥ ሳይሆን በዜማ ነው፣ በዜማ ነው። ሰላም ለኪ ማርያም ድንግል ዘማእዛፍቺ ኮል እንተትጽኒ በገዳሙ ሐቅል ወልታ ረዲዮቴ በውስጥ ተቀት እያልን እናመሰግናለን። ስለዚህ ምስጋናችን ሰሞኑ በእጅ መጨባበጥ ሳይሆን በሰላምታ ወጡ በመልክ አማማት ነው የምናመሰግነው፣ በዜማ ዝቅ ብለን እየሰገድን ጉልበታችን ሁሉ ለእግዚአብሔር እንዲገዛ በማድረግ ለእኛ ስትል መከራ የተቀበልከው፣ ለእኛ ስትል በሰላሳ ብር የተሸጥከው፣ ለእኛ ስትል የተንገላታ፣ ለእኛ ስትል ደም የፈሰሰ፣ ለእኛ ስትል ስጋን የቆረስክልን፣ ለእኛ ስትል ቤዛ የሆንክልን አምላካችን ቸርነህና ርህርህናና ክብርና ምስጋና ላንተ ይገባል። ኃጢአታችን ምን ያክል የከፋ የከፋ ቢሆን ለዚህ ሁሉ ዋጋ የከፈለልን ይህን እያሰብነ ነው። መልክአ ሕማማት ምንጾመው ምንጸልዮ ምንሰግደውና መልክአ ሕማማት ምናሳልፈው በስግደት ነው። መልክአ ሕማማት በጸሎት ነው። መልክአ ሕማማት ግብረ ሕማማት የሕማማትን ስርዓት እያየን ወይም ደግሞ መጽሐፍቱ ደግሞ መጽሐፍተ ነቢያት የነቢያት መጻሕፍት መዝሙረ ዳዊት እነዚህ ሁሉ ሃይማኖት አበው ወንጌል የሚነበብበት መዝሙር የሚነበብበት ነው፣ እና ስንክሳሪ የሚነበብበት ነው። ስለዚህ ይህን ሁሉ እየሰማን እግዚአብሔር አምላካችን የምናመሰግንበት ወቅትና ሳምንት ነው። ይህን ሳምንት ማለት ነው። እምሆሳኢናሁ አርአይ ተአምረ ወመንክረ ይላል ቅዳሴ ጎርጎርዮስ ማለት ነው። እምሆሳኢናሁ አርአይ ተኣምረ ወመንክረ ዘኢተገብረ እንቅድመዝ ወይ ይከውን እምድህረ ዚ ይላል። ምን ማለት ነው? ይህን ከመድኃኒትነቱ የተነሳ ከዚህ አስቀድሞ ያልተደረገ ከመድኃኒትነቱ የተነሳ ከዚህ አስቀድሞ ያልተደረገ ከዚህም በኋላ የማይደረግ ተአምራትና መንክራት አሳየ። መቼ? በዚች ዕለት በሆሳዕና ዕለት ማለት ነው። ሆሳዕና ማለት ደግሞ እባክህ አሁን አድን። ሆሳዕና ማለት መድኃኒት፣ ሆሳዕና ማለት እባክህ አሁን አድነን አትለፈን መዳን እንፈልጋለን። መድኃኒታችን አንተነ። ያለአንተ አዳኝ የለንም፣ የሚያድነንም የለም። አንተነ የምታድነን። ስለዚህ አድነን፣ መዳንም እንፈልጋለን። ስለዚህ መዳን የሚፈልጉትና መድኃኒቱ የተገናኙበት እለት ነው። መዳን የሚፈልጉ ያመሰገኑበት እለት ነው። የሚያድነው ደግሞ የተመሰገነበት እለት ነው። እና በእውነት ሁላችንም ልዩ ልዩ በቀን በሰዓታት በምንሰራው ከልዩ ልዩ ኃጢአት እግዚአብሔር ያድነን እግዚአብሔር ቸር ነውና፣ በቸርነቱ ውስጣችንም ንጹሕ እንዲሆን እቤታችን ሙሉ እንዲሆን ሀሳባችን ሁሉ የተስተካከለ እንዲሆን ለመንግስተ ሰማያት የበቃን እንድንሆን ለንስሐ የበቃን እንድንሆን ንስሐ ገብተን ደግሞ ለቅዱስ ሥጋውና ለክቡር ደሙ የበቃን እንድንሆን እግዚአብሔር አምላካችን ሁላችንም ይርዳን። ቅዱስ ሥጋውና ክቡር ደሙ እየተቀበሉ ንስሐ ያገቡ እየተዘጋጁ ደግሞ እግዚአብሔር አምላክ በቅዱስ ሥጋውና በክቡር ደሙ በዚህ በልዩ በሆነ ክብር እግዚአብሔር አምላካችን ያቆይልን። ስለዚህ ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሌሎችን ያልመረጠ? ለምንድን ነው አህያዋ ላይ የተቀመጠባት ካልን፣ አህያ ብዙ ሸክም ትችላለች። ብዙ ሲደበድባት፣ ብዙ ችግር ሲያደርሱባት ለምን እንደዚህ ያደረጋችሁብኝ አትልም። ዝም ብላ ነው የምትሸከመው፣ የምትችለው ማለት ነው። ስለዚህ የአዳም ልጆቹም ሁሉ አዳምም የአዳም ልጆች እስራኤላውያንም ሁሉ ኃጢአት በራሳቸው ልክ አህያዋ ላይ እኛ እንደምንሰለጠንባት ሁሉ እንደምንጭና ኃጢአት በነሱ ላይ ክፋት በነሱ ላይ ሁሉ ተጭኖባቸው ነበረ። የኃጢአት ቀንበር የባርነት ቀንበር የስደት ቀንበር የችግር ቀንበር በውስጣቸው ነበረና ይህን ሁሉ ቀንበራቸው ሊሸከም ቀንበራቸው ሊጥልላቸው የተዋረደችውን አህያ መረጥ። የተዋረደውን አዳም ለማዳን የተዋረደችውን አህያ ላይ ተቀመጠ አለመረጠም። የተዋረደችውን አህያ ላይ ተቀመጠባት አዳም ነጻ ለማውጣት ጌታችን መድኃኒታችን ኢየሱስ ክርስቶስ። ሁለተኛ ደግሞ አህያ ላይ ሁሉ መከራ እንደምትቀበለው እንደምትቀበለው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብም ሲገርፉት፣ ሲሰድቡት፣ ሲጎትቱት፣ ሲደበድቡት፣ ሲያንሸማጥጡት ምራቅ ሲተፉበት ኮምጣጣ ዓመት ሲያጠጡት ምንም ክፉ አልተናገራቸውም ዝም አለ ዝም አለ ሁሉ መከራውን ተቀበለ ስለዚህ በመስቀል ላይ ክርስቶስ ያስተማረን ትዕግስትና ፍቅር ትህትና ነውና ይቅርባይነት ይህን ነው የምንመለከተው እና ክርስቶስ ለምንድን ነው አንደኛው ምሳሌውን ለመግለጽ ነው ሁለተኛው ምስጢሩን ለመግለጽ ነው አህያው ላይ የተቀመጠባት ትንቢቱን ለመፈጸም ነው ሌላው ትህትናውን ለማስተማር ነው። ትህትናውን ለማስተማር ነው። ዝቅ ያለችውን የተዋረደችውን አህያ ላይ የተቀመጠበት ምክንያት ትህትናውን ለማስተማር ነው። ትህትና ሌላ ክብር እንዳንፈልግ፣ ከሁሉ የበለጠ ወይ ደግሞ ከፍ ያለ ከሁሉ የበለጠ ለመሆን የሚፈልግ ዝቅ ብሎ የእናንተ አገልጋይ ይሆን ነው የተባለውና፣ ሁላችንም ዝቅ ብለን ማገልገል አለብን። ሲወለድም በረት ላይ ነው የተወለደው ክርስቶስ። ሲወለድም በረት ላይ ነው። በረት ላይ ሲወለድም ሰብአ ሰገል አመስግነውታል አመስግነውታል። በዕለተ ሆሣዕናም ሕፃናት አመስግነውታል፣ ሕፃናት አመስግነውታል፣ ሕፃናት አመስግነውታል አምላከ ቅዱሳን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ሁልጊዜ ይህን በዓል የክብር በዓል የበረከት በዓል ነውና በረከት የምንቀበልበት የምንባረክበት የምንቀደስበት ዕለት ነው። እግዚአብሔር አምላካችን በዓሉ የሰላም የበረከት የፍቅር በዓል ያደርግልን። ሁላችንም የታመሙትን ይፈውስልን። የታሰሩትን ያስፈታልን። በጭንቀት ያለው ጭንቀታቸው እግዚአብሔር አምላካችን ያረቅልን። ሁላችን ሰላም ያድለን። ውስጣችን ባዶ የሆነውን ውስጣችን እግዚአብሔር አምላክ ይሙላልን። የጽድቅ ስፍራ ይሁን፣ የበረከት ስፍራ ይሁን፣ የበረከት ስፍራ ይሁን። የክብር ንጉሥ ይግባ ብለን የክብር ንጉሥ የክብር ንጉሥ ኢየሱስ ክርስቶስ ወደ ልባችን እንዲገባ የልባችን በር የተቆለፈ በክፋት የተቆለፈ በተንኮል የተቆለፈ በዘረኝነት የተቆለፈ በጥላቻ የተቆለፈ ክፍት ይሁን ክፍት ይሁን። ለጸሎት ይዘጋጅ፣ ለጸሎት እንክፈተው፣ ለትህትና እንክፈተው እ የክብር ንጉሥ ለማስተናገድ እንክፈተው። ታዲያ ይህን ክፍት ካደረግነው እግዚአብሔር ወደ ተከፈተው በር ወደ ልባችን ይገባል ማለት የክብር ንጉሥ ነው። የክብር ንጉሥ ገባ ማለት ደግሞ እኛ ከበርን ማለት ነው። እኛ እንከብራለን፣ እኛ እንቀድሳለን። እንከብራለን እንጂ አንዋረድም። የክብር ንጉሥ ወደ ልባችን በመግባቱ እንከብራለን እንጂ አንዋረድም። ከፍከፍ ያደርገናል እንጂ ዝቅ አያደርግን። ስለዚህ ሁልጊዜ እግዚአብሔር አምላካችን እናመስግን። ይህ ዕለት የምስጋና ዕለት ነው። ሆሣዕና በአርያም፣ ሆሣዕና በአርያም፣ ሆሣዕና በአርያም። እውነተኛ መድኃኒት የተገለጠበት የታየበት፣ እውነተኛ መድኃኒት የተመሰገነበት ዕለት እውነተኛ መድኃኒት ሆኖ የቀረበበት ዕለት ነውና የክብር ንጉሥ የጌቴቹ ጌታ የአማሌክት አምላክ አምላከ ቅዱሳን መድኃኒታችን ኢየሱስ ክርስቶስ ይክበር ይመስገን። በድጋሚ እንኳን አደረሳችሁ። መልካም በዓል የሆነላችሁ እግዚአብሔር ከሁላችን ጋር ይሁን።